ገጋ ባረከስካ ትረክሳሃል በስልጤ ማንነት በስልጤ ሀዲኖት በስልጤ በረሃቢቦት ጣያም ቢታ እኛ አላፋሃ ኤላ ሊፋጣ ይግበራታ ኒ ሲንጫቆ ሂንጫቆ ቲ በላያነ ቤትናያነ በዛም ባሊ አላፋሃ ኤላ ሊፋ አልባሉሃን ለፈያ መጥዊ አታስጠብቅም እንዴ ባላዲሚስ ሊፋጣ ይግበራታ ኢቲቦ በቃ መጋቢት 23 ብቻ